ፖርን ቪዲዮ የምታይ ከሆነ አለቀለ በህይወት የማትወጣበት ፈተና እና ጸጸት ውስጥ ትገባለ። ሰላም፣ እንዴት ናችሁ ውድ የዩቱብ ቤተሰቦቼ? መብሩክ ነኝ ከመብሪክ ቲዩብ። በዛሬ ቪዲዮአችን የምናየው ብዙም ስላልተወራለት የወሲብ ቪዲዮ የማየት ሱስ ይሆናል የምናየው። እስከ መጨረሻው የምትከታተሉ ከሆነ እንዴት ከዚህ ሱስ መውጣት እንደምትችሉ አንዳንድ መንገዶችን እነግራችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እያልኩኝ ይሄ ቪዲዮ ለብዙ በዚህ ሱስ ለሚሰቃዩ መናገር ላፈሩ ሰዎች ሊጠቅም ይችላል እና ላይክ እና ሼር በማድረግ ወጣቶችን ከዚህ አስከፊ ሱስ እንታደጋቸው እያልኩኝ በቀጥታ ወደ ዛሬው ትምህርታችን አልፋለሁ ማለት ነው። ኦሬዲ አንተም ይሄን ቪዲዮ ለማየት ስትገባ የተረዳሁት ነገር አንተም በዚህ ሱስ እየተሰቃየ ነው ማለት ነው። የወሲብ ቪዲዮ ማየት በመጀመሪያ ደረጃ እንደ ቀልድ ቪዲዮን በመላላክ በጨዋታ መልክ ይጀመራል። ብዙ ሰው ግን ሱሱ እንዳለበት አያውቅም። ከጊዜ በኋላ ግን ያንን የለመድነውን ነገር ስናጣ ባህሪያችን ይቀያየራል። ባገኘነው አጋጣሚ የወሲ ፊልም ካላየን አይምሯችን አያርፍም። ያንን የወሲ ፊልም ወይም ፖርኖግራፊ ካየን በኋላ ማስተርቬሽን ወይም ሴጋ በመምታት ማስወጣት እንፈልጋለን። ሴጋ መምታት ብዙ አይነት ጉዳቶች ያስከትላል። አብዝቶ ቀን በቀን ሴጋ መምታት እስከ ልጅ ማጣት ወይም መሀን የመሆን ደረጃ ሊያደርሰን ይችላል። ብዙ ጥናቶች እንደሚያሳዩ ለዚህ ሱስ ተጋላጭ የሚሆኑ ዕድሜያቸው ከ17 እስከ 25 ያሉ ወጣት ታዳጊዎች እንደሆነ ያስታውቃል። በአማካኝ ከሶስት ወጣቶች መካከል አንዱ በዕድሜ ዘመኑ ለዚህ ሱስ ተጋላጭ ይሆናል። እነሱ ይሄን ቪዲዮ በመስራት ብቻ በብዙ ቢሊዮን ዶላር እያስገኙ፣ ለወጣቱ ግን ለእድሜ ልክ በሽታ እና ጸጸት ይዳርጋሉ። ብዙ ጥናቶች ባወጡት መሰረት ይሄን ቪዲዮ አውርደው የሚመለከቱት አብዛኛው የአፍሪካ ሀገራት እንደሆኑ በተለይም ሀገራችን ኢትዮጵያ ለዚህ ለከፋ ሱስ እየተዳረገች እንደሆነ ብዙ ማስረጃዎች ያሳያሉ። የወሲ ቪዲዮ የማየት ሱስ ከሌላው ሱስ አስከፊነቱ ሌሎች ሱሶች ሰዎችን የማቀራረብ፣ የማሰባሰብ እና አብረው እንዲያወሩ ያደርጋል። በተቃራኒው ይሄ ሱስ ግን ብቸኝነትን ከሰዎች መገለልን ያስከትላል። ሰዎች አሁን አወቁብኝ እያልን በስቅቅን እንዲኖር ያደርገዋል። በተለይ ከሁሉም አስከፊ ጉዳቱ በውስጣችን ውስጥ ፍርሃትን መልቀቅ ሰው ምን ይለኛል ሰው እኔን እኮ አይወደኝም እኔ እኮ የማረባ ነኝ ብሎ እንዲያስብ ያደርገዋል። በተለይም የሚያስጠላ ፓርቱ ሴት ልጅ ልክ እንደ እቃ እንድናይ ያደርገናል። በቃ ሴት ልጅ የስሜት መወጣጫ እንጂ ሌላ ምንም ጥቅም እንደሌላት ልክ እንደ እቃ እንድናይ ያደርገናል። ይህንን ዩቱበር ታቁታላችሁ። በምን ሁኔታ ውስጥ እንዳለፈ ሲናገር ፖርነ ቪዲዮ እንደሚያይ በቀን እስከ አራት ጊዜ ሴጋ እንደሚመታና ሲናገር ነበር። በቀን አምስት ጊዜ ሴጋ መታ ነበር ግን ነበር አሁን ግን ይህን ሁሉ አልፎ ለወጣቶች ትምህርት እየሰጠ ይገኛል። ፖርን ቪዲዮ የማየት ሌላ ጉዳቱ የንግግር ችሎታችንን ይቀንሳል። አብዛኛው ሰው በዚህ አስከፊ ሱስ ውስጥ እየተሰቃየ ነው፣ ግን ለሰው መናገር አልቻለም። ምክንያቱም ከባህላችን እና ከእምነታችን ያፈነገጠ ባህሪ ስለሆነ፣ በዚህ ሱስ ውስጥ ያለ ሰውን መምከርም በጣም አስቸጋሪ ነው። ምክንያቱም ይሄን ነገር የሚያደርገው በአደባባይ ስላልሆነ፣ ሁሉም ነገር የሚካሄደው ተደብቆ በስልኩ ብቻ ነው። ይሄን ቪዲዮ ካየም በኋላ ማስተርቬሽን ወይም ሴጋ በመምታት ለማውጣት ይሞክራል። ግን ልክ ብንን ሲል ምን እንዳደረገ አያቅም። በጣም ይጸጸታል። ልክ ምን እንደማይረባ ፋይዳ ቢስ እንደሆነ ያስባል። ይሄም ቪዲዮ ለመስራት ያነሳሳኝም ብዙ ስላልተወራለት ግን ብዙ ወጣቶች እየተሰቃዩ ስለሆነ ነው። ከዚህ አስከፊ ሱስ ውስጥ ለመውጣት የሚረዱንን አንዳንድ ነጥቦች አነሳለሁ። መጀመሪያ የሁሉም ነገር ፈጣሪ ለሆነ ወደ አምላካችን መመለስ አለብን። ምክንያቱም ይሄ ክፉ መንፈስ ነው። ሁላችንም ይሄ ሱስ እንዳለብን ካወቅን ፈጣሪያችንን ይሄን ሱስ እንዲያነሳልን አብዝተን መለመን አለብን። በሁለተኛ ደረጃ ማድረግ ያለብንን ይሄንን ስሜት የሚያነሳሱብንን ነገሮች መተው። ለምሳሌ ለብቻችን በምንቀመጥበት ሰዓት ፊልሞችን ስናይ ይሄ ስሜት የሚነሳሳብን ከሆነ ያንን ነገሮች መተው ከሰዎች ጋር መቀላቀልን ያንን ድባብ ለመቀየር መሞከር አለብን። በሶስተኛ ደረጃ ማድረግ ያለብን ይህንን ቪዲዮ የምናይበትን መንገዶች መዝጋት። ለምሳሌ የወሲብ ቪዲዮን የምናይበት አብዛኛው በስማርትፎን ስልኮች ስለሆነ ለጊዜው በኬፓድ ስልኮች ወይም ለተወሰኑ ጊዜ ወይም ለአንድ ለሁለት ወር የበተን ስልኮችን መጠቀም እነዚህን ነገሮች ካደረጋችሁ በአጭር ጊዜ ውስጥ ትልቅ ለውጥ ማየት ትችላላችሁ። ግን አብዝተን ወደ ፈጣሪያችን መመለስ ፈጣሪያችን ይሄንን ነገር እንዲያነሳልን መማጸን አለብን። ፈጣሪ ሁላችንንም ከእንደዚህ አስከፊ ሱስ ይጠብቃል። ለዛሬ አስኩላችሁ መረጃ ይሄን ይመስል ነበር። በቀጣይ እንደዚህ አይነት ምርጥ ምርጥ መረጃዎች እንዲደርሳችሁ አሁንም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ በሰሞን ትችላላችሁ እያልኩኝ በሚቀጥለው ምርጥ ቪዲዮ እስከምንገናኝ ፒስ